አሰላም አለይኩም ረህመቱላሂ ወበረካቱ። እቻና ቤተሰቦች እንዴ ናችሁ? ሰላም ናችሁ? ሰላማችሁ በዙተይደልኝ። ሰላም ሰላም፣ ክርስቲያኖች እንዴናችሁ? ባላችሁበት አላህ ይጠብቅልን። እንኳን ለአንድ ሺ አራት መቶ አርባ ስድስተኛ ኢድ ሙባረክ እንኳን ያደረሳችሁ ጭም እንኳን አደረሳችሁ እላችኋለሁ። በዓሉ የሰላም የደስታ የፍቅር የአንድነት እያደርግልን፣ አገራችን ሰላም ደስታ ፍቅር አንድነት እያደርግልን፣ ወጥቶ ከሚያስቀር ነገር አለ ይጠብቀን። የዛሬ አመት ደግሞ ከስግደት ውስጥ ያለን እህት ወንድሞቼ ለአገራችን አብቅቶን አገራችን ላይ ሆንን ቪዲዮ እንድንሰራላችሁ ምኞቴ ማለት ነው። ብቻ ያለ አቅም ሆድ ጨርሰው ማለት ነው። ስለ ሁሉም ነገር ትንሽ ሆድ ይብሰኛል፣ ግን ጠንካራ ነኝ፣ ጎበዝ ነኝ። ጠንከር ማለት የሞከርኩ ነው፣ የጠነከርኩ ነው። አልሐምዱሊላ። ያው በአል ሲመጣ ልባችሁ እንዲራበሽ ለበዓል ሲመጣ በጣም ነው የምትረበሹት። ብዙ ነገር አለ ብሶትም፣ ቢቸኝነትም ከአገር አቋርጣችሁ መጥታችሁ እንዲህ እንትን ስትሉ በጣም ነው እንትን የሚለው ማለት ነው። እና ያው ሀገራችን ብንሆን እስካሁን ቁጭ ብለን ከቤተሰብ ጋር መጫወት ያምረን ነበረ፣ እንጫወት ነበረ። እዚህ ግን ስራችን ነው፣ የሰራን ነው። ቴሌፎናችን ለምሳሌ ስራችን የሰራን ነው። በዓሉን በዓል ሲባል እናውቀዋለን፣ እንዴት እንደሚያልቅ ግን አናውቅም። ብቻ አልሐምዱሊላህ ስለ ሁሉም ነገር አልሐምዱሊላህ ማለት ነው። እና ስግደት በጣም ከባድ ነው። ከቤተሰብ ያለያያል፣ ከወዳጅ ያወጣል ከምትወዱት ከእናት አባታችሁ እራሱ ያራርቃል ማለት ነው። ስግደት በጣም ከባድ ነው። እንግዲህ እኔ የረተብኩ ነው ናቸዋለሁ፣ የረተብኩ ነው እያስተካከልኩ ነው በነገራችን ላይ ናቸዋለሁ። እና እንደኔ እስቲ እንደኔ ማን ነው በዓል ሲመጣ ሆዱ የሚባባው? በዓል ሲመጣ ቤተሰቡ የሚናፍቀው በዓል ሲመጣ አገሩ የሚናፍቀው በዓል ሲመጣ ብሶት ብሶት የሚለው እንድን ይሰዋል አላውቅም። ያው አይዟችሁ እና ምን በማለት ፈልጌ ነው፣ ሁሉም ያልፋል ያልፋል። ትግስት ያስፈልገናል። በትግስት የምንጠብቀው ነገር የለም እላችኋለሁ ሁሉንም አይተ ነው እንዳላየ ነው ማለፍ። ያው አንዳንዴ ያለን ቸኮላ። እስቲ የትኛውን እንመርጥላችሁ? ቸኮላ የትኛው የምትፈልጉትን ማለት ነው። የትኛው የምትፈልጉት ማለት ነው። የትኛው ነው እንመርጥላችሁ? እስቲና እንትን የምትፈልጉት እንትን ባለው ሲቲን አስተካክያዋለሁ። እንሻአላህ እንደምታዩት እንግዲህ እንደዚህ ያርጌዋለሁ። እንግዲህ ቸኮላም፣ ሌላም ዓይነት ከረር ከፈለጋችሁ የፈለጋችሁትን መምረጥ ትችላላችሁ። ቡና ሻይ የፈለጋችሁ የአረቦቹም ከፈለጋችሁ ይህ ደግሞ የኢትዮጵያ ቡና ከፈለጋችሁ ይቀርብላቸዋል። ኢድ ባረክ ብያለው። እንግዲህ ሁላችንም ብሶት ይብሰናል። በሁሉም ቤት ማንም ደስተኛ ሆኖ የሚቀመጥ የለም። ያው ስራ ላይ ነው እናሳልፈዋለን እንጂ በጣም ነው ሆድ የሚብሰን። በተለይ በተለይ ስደት ሀገር ያለን እኛ በጣም ነው ሆድ የሚብሰው ማለት ነው። ሲጀመር ግን በእኔ ይብሳል። ወላይሂ ገና ነው። አሁን አሁን ቤተሰብ ገና አላወራ። አሁን ሳወራ ነው የባሰ ነው ቤተሰብ እመረብሻለሁ። እኔ እመረብሻለሁ ማለት ነው፣ ግን ያውቁታል እነሱም፣ እንደምረበሽም እንደምረበሽም እንደሚረበሽም እኔም አውቃለሁ፣ እናቸዋለሁ። ግን ሁሉም ነገር ያልፋል፣ ንተደስልታን ማሳለፍ አለ እላቸዋለሁ። እውነት እውነት ስናገር በዓል ከቤተሰብ ጋር ማሳለፍ በጣም ናፍቆኛል። ከቤተሰቦች ጋር እንጃ መቼ እንደሆነ አላውቅም። እንደዚህ የማውቅ ጊዜ እንደዚህ ብዙ አሳልፍ አላውቅም። አሳለፍኩት ብሎው ያ በፊት ነው። አሁን እንኳን ጊዜው ከተቀየረ ምንም ከተባለ ከቤተሰብ ጋር ምንም ማሳለፍ አላውቅም። አሁን እስቲ ዛሬ ጠዋት ተነስተ ሰው ጠዋት ተነስቶ በበዓል በዓል ነው ብሎ ይንጎዳጎዳል። እኔ ያው በዓል ነው ብለን አሁን አዳሚ እንቅርፉ ሲተኛ እኛ ተነስተን በዓል መሆኑም አናውቀውም። ቤት ማጸዳት ሽንት ቤት ማጠብ፣ ውጪ መጥረግ፣ አሁንም አሁንም የጠጡበት የበሉበት ማጠብ። እኛ ኮ ስግደት ሀገር ያለን እኛ እውነት ቢያንስ በጣም ብዙ ነገር ያንሰናል ማለት ነው። ምክንያቱም ጀግንነታችን ማለት ነው። በጣም ያው አለ ቢከፋንም ቢደላንም ጎበዝ ሆነን ጠንክረን እንጂ ማንነታችን አናስታውቅም፣ ማንነታችን አንናገርም። ግን ጎበዝነታችን ጠንካረ ብለን አላህ ጠንካራ አድርገኝ ብለን ያው እናልፈዋለን። የበዓሉም የአንድ ቀንም ቢሆን የሁለት ቀን የሶስት ቀንም ቢሆን በጣም ውስጣችሁ ይረበሻል። እንድን ያው የሚረበሻለሁ ብዙ ያው ውስጥ እኔ አውጥቼ እናገር እና ይተወኛል። አድቅሽ ያወጣውና ይተወኛል። ግን አንዳንዶቹ ደግሞ በውስጣችሁ ምጨርሱታለ ምናገር እስከሚያቅታችሁ ድረስ ትተውታለ። አምጥታችሁ አምጥታችሁ ትተውታለ። ግን አይዞች፣ ሁሉም ያልፋል። እችን ቀን አልፎልን ማለት ነው። አገራችን ቤተሰብ ተሰብስበን እችን ለማውራት እንዘጋጃለን እላቸዋለሁ። ሰው በዓል ነው ብሎ እንግዲህ ልብሱንም ምኑንም እንትን ይላል። ያው ልብስም ቢኖረንም አንለብሰውም። ይገዙልና ገዝቶልናል፣ ግን አንለብስም። ለምን ያደርጋል? ማርቤት ነው የምንሮጠው። ሌሊፎናችን ለብሰን ማርቤት ልክን አረቦቹ እንደ ሀገር እንደሌለን ሰው እንደሌለን አድርጎ ነው የሚያዩዋቸው። በነገራችን ላይ ማለት ነው እንትን ስሉ ከራሳቸው በቃ ታውቃላችሁ። እነሱ እንደ በላይነት፣ ያው እኛ ወደ ዝቅትነት። ያው ዝቅም ብንልም እንደ ሸጋላታችን እኔ አንዳንዴ ሸጋላ ብሎ ሲጠሩ ማለት ነው ንድድርና ማለት ነው እናንተ እንጂ መኮ ላቸውና ማለት ነው። እናንተም መኮ አሁን ስራ ቤት ሸጋላ ናቸው። እናንተ አሁን ስራቤት ቤት ስራ ትሄዳላችሁ፣ ብር ታመጣላችሁ። ሸጋላ ሆናችሁ ብር የምታመጡት ሸጋላ ብሎ ሲጠሩ የሰው ሰው ሸጋላ እንዲነበር ሲሉ ማለት ነው። በቃ አስተማሪም የሆነ ዶክተርም የሆነ ሸጋላ ነው። እንደ ሸጋላ ስራ ሰርተው ነው ብር የሚሰጡ ምሽ እኛ ብቻ እኛ ብቻ እኮ አይደለም፣ እንደዚህ ነው ምላቸው። ወላሂ እኔ አንፈራም፣ ትክክል ሲዳ ነው የምነግራቸው። እና ዛሬ እኛ ያው እንደ ሸጋልነት እንሰራለን። ቤተሰቦችም ቤተሰቦቻችን ግን ያው እነሱም እኛም ሲያስቡ በዓለም አይመስላቸውም። ቤተሰብ የሚደሰተው ከልጆቹ ጋር ተሰብስቦ ቤተሰብ አንድ ላይ ሆኖ ተሰብስቦ በደስታ ሲያላ ሲያሳልፍ ያችን ቀን በዓል ነው የምትሆነው ማለት ነው። ግን አንድ ሰው የሰው ሀገር አንድ ሰው ሲቀርባችሁ በጣም ቤተሰብ ራሱ ይሰማዋል በጣም ነው የሚሰማው። እና እኔ የምላችሁ አደራ እንዳይሰማችሁ እቺ ቀን አንድ ቀን ናት በዓል ማለት ነው። ወላ እኛ ያው የሚመስለና ውስጣችን ይረበሻል እንጂ አንድ ቀን ናት እና ምንም ብሎ እንዳይረበሻችሁ፣ ርዛችሁን ርብዛችሁን ጥርቅም አድርጋችሁ በሉና ስራችን ስንል ምግብ ደግሞ ምግብ ምን እንብላ ለምን ምግብ አጣን፣ እንጂ ምግብ እኮ አላጣን። የቤተሰብ ናፍቆት ነው እንጂ ሀገራችን ተሰብስባችሁ እንትን ምትሉት ወከባ፣ እሱን የናፈቀን ሌላ ነገር አይደለም። እና ቤተሰቦች እንጂ ሁላችሁም እንግዲህ እንኳን አደረሳችሁ በድጋሚ ብያለሁ ለአንድ ሺ አራት መቶ ለአርባ ስድስተኛ ኢዳይ ፈጥር እንኳን አደረሳችሁ ኢድ ምባረክ ብያለው ብየ አለሁ። አገራችን ያ መላእ አገራችን ላይ ከቤተሰቦቻችን ጋር እህቶቼ ወንድሞቼ እንኳን አደረሳችሁ ብያለው እና ኢድ ሙባረክ በድጋሚ እንግዲህ በአሎ የሰላም ደስታ እንዲያረግልን ያድርግልን ብላችሁ አለሁ። የሚያስቀል ያስቀን ነገር ይጠብቀን። ስግደት በቃ ይበለን። አላቸዋለሁ ቤተሰቦች እንግዲህ ዛሬ እያስተካከለ ነው። ገና አልሞላሁትም፣ ግን አሁን ሰዎች ስተት ሲመጡብኝ ዝም ብዬ እስቲ ቪዲዮ ልስራ ብዬ ነው እንጂ ገና እየተስተካከለ ነው። ገና ቸኮላው ምኑን፣ ፍሩቱን ምንም ገና ነው፣ አልመጣም። ሙዚቃ ይመጣል ገና አላቸዋለሁ። ፈጢራው ምናምንም አለ። እኔ በነገራችን ለዛሬ ምግብ አልሰራም፣ ከውጭ ነው የሚያመጡት ያው ምግብ ምሰሩ ይሻላል እዚ ላይ ምቃውን ምናምን ነው ነው እዛ ላይ ቀን ዕቃ ነው የሚበሳው እና ይሄን ይመስላልላችኋለሁ እንግዲህ መልካም ኢድ ይሁንላችሁ ይሁንል ማለት ነው አዎ እና በስ ይበቃል በዚህ በቃ አመሰግናለሁ በጣም ሆድ ይብሰኛል ወላሂ መልካም መልካም ኢድ ይሁንላችሁ ባይ ባይ